ተመለሰናል ክብራትና ክብራ፣ ቀጣይ አቅጣጫችን ወደ ስታዲየም ኦፍ ላይት ሰንደርላንድ ይሆናል። ድመቶቹ በእንግሊዝ ፕሪምየር ሊግ ተዋጫርነታቸውን አረጋግጠዋል። በዘንድሬ ውድድር አመት በጣም ጥሩ የውድድር ጊዜ እያሳለፉ ይገኛሉ። ድመቶቹ ባልተጠበቀ ሁኔታ እንግዲህ የእንግሊዝ ፕሪምየር ሊግ የአውሮፓ መድረክ ቦታ ላይ በአሁኑ ሰዓት የሚገኝ ቡድን ነው ሰንደርላንድ በሮጀርስ ሊፕሪስ እየተመራ በፈረንሳዊ አሰልጣኝ በጣም አስደናቂ ጊዜ እያሳለፉ ከሚገኙ ቡድኖች መካከል የሚጠቀስ ነው ሰንደርላንድ። አብዛኞቹ ቡድኖች በተለይ ከወራጅ ቀጠና የመጡ ቡድኖች ብዙ ጊዜ ይቸገራሉ ከታችኛው ዲቪዚዮን ይቅርታ፣ ከወራጅ ቀጠና ከታችኛው ዲቪዚዮን የመጡ ቡድኖች ብዙ ጊዜ ይቸገራሉ እና ሰንደርላንድ ግን የዘንድሮ ውድድር አመታ አጀማመሩ በጣም ጥሩ የሚባል ነው ያለው። ዝውውሩ በጣም ብዙ ነው። አራተኛ ደረጃ ነው ያለው። ከአርሰናል በሰባ ነጥብ ርቆ ነው ያለው አራተኛ ደረጃ። አርሰናል በሰባ ነጥብ ርቆ ነው የሚገኘው። በነገራችን ላይ ይ አለፈው ሰኞ ከኤቨርተን ጋር አቻ ወጥቶ ነው እንጂ ኤቨርተንን አሸንፎ ቢሆን ሰንደርላንድ እና ነገ ምሽት ከአርሰናል ጋር የሚያደርገውን ጨዋታ ቢያሸንፍ የነጥብ ልዩነታቸው ሁለት ብቻ ነበር የሚሆነው። ሁለተኛው ሆኖ ነበር የሚያገኘው። ሁለት ብቻ ነበር የሚሆነው። ይህንን አጋጣሚ ሰንደርላንዶች አልተጠቀሙም። ያው አንደኛና ሁለተኛ ሆነው ነበር የሚጫወቱት የነበረው። ባለፈው አሸንፈው ቢሆንድ ግን በጣም ጥሩ ነበሩ። ይገባዋል ማሸንፍ ለመናገር፣ በመጨረሻ ዴቃ ናቸው ያሆኑት፣ ለግራኒት ዣካ ምስጋና ይግባና። ያው ግልጽ ነው ይሄ ጨዋታ ዣካ ደርቢ ነው። ዣካ በአርሰናል ቤት ውስጥ በክፉም በደግም የሚታወስ ተጫዋች ነው። ይሄ ተጫዋች ከደጋፊዎች ጋር በገባው ሰጣ ገባ ምክንያት አምበልነቱን እስከ መነጠቅ ደርሶ ነበር። በሚኬል አርቴታ ስር ጉንዱዚና ዣካ የኤሮፓ ሊግ ጨዋታ ላይ ነው ኖ የፕሪሚየር ሊግ ጨዋታ ላይ እኔ እኮ በጣም በተለይ የሊቨርፑል ጨዋታ ትሬንትን የጎንተን ላይ ያደረገው ጨዋታ ሁለት ለባዶ የተባለው አይ፣ እሱ በኋላ ነው የመጀመሪያው ጸብ። እሱ ልክ ነው ጉንዱዚ ከሆነ ከብራይተን ጋር በነበራቸው ጨዋታ ጉንዱዚ በርን ሊኖ ነበር የነበረው የዛኔው ግብ ጠባቂ ሊኖ ይመስለኛል። ሊኖውን እንትና ጎዳው። እነሱ የብራይተን የአጥቂ መስመር ተጫዋች የነበረ ተጫዋች፣ ፈረንሳይ ተጫዋች እሱ ሆም ብሎ ጎዳው። ማለት ሆም ብሎ ነው በሚል ጉንዱዚ እገላለሁ አለ የሀገር ልጅ እኳ። ከዛ ዣካም ተጨመረ። አርቴታ ደግሞ ተበሳጨ። በዛ እንዴት ራሳችሁን ኮንትሮል ማድረጋቸው ከዛ በዛ በዛ ነገሩ ተባብሶ በኋላ ላይ ከደጋፊ ጋር ወደ ጸብተ ገብቶ ቀይ ካርድ ሚያ የነበረ ጃካ ታስታውሳለህ? ብዙ ጊዜ ቀይ ካርድ ሚያ የተጫዋቾች ወሳኝ ወሳኝ ተጫዋቾች ላይ ቀይ ካርድ አይቷል። ጌሞች ላይ አዎ፣ ጨዋታዎች ላይ ከዛ በኋላ አርቴታ አንበልነቱን ነጠቁት፣ ግን በአርሰናል መጫወቱን ቀጥሏል። ከነ ቂሙ ነበር ሲጫወት የነበረው፣ ግን ማለት ውስጡ ንጹሕ አልነበረ። ከዛ ባይር ሊቨርኩሰን መጣ እሱን ለመውሰድ። አርሰናል ማን እናገኘ ካይ ሀቨርትዝን አገኘ። ካይ ሀቨርትዝን እንደሚያገኝ እርግጠኛ ሲሆን ዣካ አልለቀቁ። ሚካኤል አርቴታ እንደ ዋረባክ እንኳን አላሉት መጀመሪያ ነበር ወደ ኢንትራክት ፍራንክፈርት ሊያመራ ስሙ ሲያያዝ፣ አንድ ሰዓት ቁጭ አድርገው ነበር የመከሩት ውይይት ያደረጉት። ይሄኛው ላይ ግን ሊቨርኩሰን ላይ ግን መብት ነው ነው ያሉት። ምክንያቱም ከያቨርዝን ኮንፊርም አድርጎ አላዛ ከያቨርዝን ስራ አገኙና በጣም ይተች ነበር። የዛኔ ታስታውስ ከሆነ ጃቅ አይከርዲያል የትሬንት ጸብስ ዋናው እሱ እኮ ነው። የትሬንት ሊቨርፑል ለባዶ ኑረት ነባሪ እየመራ ጎንትሎ ደጋፊን ያስነሳው ሊቨርፑል እኮ ፈቅዶላቸው ነበሩ ዋንጫው እንዲወስዱ ሆኑ ብሎ ላሱ ይመስላል። ደጋፊ ትሬንት ነካ ተቀጣጠለ፣ ኮፒት ሰዎች ድጋፋቸው ሰጡ። አዎ በቃ ዛ ትነደረ ጨዋታው የዛኔ ልክ ነው። እሱ አንዱ ኮር ፖይንት እንደ ምክንያትነት ታነሷዋለ። ግን ዙሮ ዝሮ ሲለቅ አልለመኑትም መልካም መንገድ ነው ያሉት። ሀያ አምስት ሚሊዮን ፓውንድ ሸጡ። በስልሳ አምስት ከያበርዝን አገኙ ከቼልሲ ግን ዣካ ና ካያብርዝ የማይገናኙ ተጫዋች ነበሩ። ለካ ዣካ እንደ አበባ እየፈካ እየመጣ ነበር፣ ካያብርዝ ገና ቡድን ለመላመድ ጊዜ የሚፈልግ አይነት ተጫዋች ነበር ና ዋጋ አስከፍሏቸዋል። በቀጣዩ አመት የዋንጫ ፎክር ላይም ዣካ ኑሮ ቢሆን አርሰናል ዋንጫ ሊበራዊ ይችል ነበር። በካያብርዝ ቦታ ይህ ተጫዋች ግን ሊቨርኩሰን ሄደ። ኢንቪንሲ ብሎ ነው ጨረሱ፣ ሳይሸነፉ አንድም ጨዋታ። አርሰናሎች ተቆጩ። አርቴታም ውስጥ ውስጡን የሚቆጭ ይመስለኛል። ጃካን ባለቀው ብሎ ያስባል። ልክ ነው። ገንዘብም አተ ከሱ በአርባ ምናምን የሚበልጥ ተጫዋች ነው የገዛው። ግልጋሎቱን በሱ ልክ አላገኘም። ዣካ ያስቆጥራቸው የነበሩ ጎሎች አንበልነቱን ከተነጠቀ በኋላ ዣካ እንዲሁም አንዱ ለጃካ ማደግና መለወጥ አንደኛው ምክንያት አንበልነቱን መነጠቁ ነው። እሱ አንዳንዴ ከመጥፎ ነገሮች ሲመጡ እኮ ያጠነክሯል ይባላሉ። እሱ አጠንክሮት ነበረ። ራሱን ማሳየት ለደጋፊዎች ፈልጎ ነበር እና እንደው ትንሽ እኮ አርቴታ እኮ ቢያገደረድሩት ይቆይ ነበረ። በነገራችን ላይ ኧረ እንደው ምናምን ቢሉት ይቆይ ነበረ ግን አንደኛው እድሜው እየሄደ ነበረ። ሀያ ዘጠኝ ዓመቱ ሰላሳ ዓመቱ ነበረ በዛን ወቅት እና ከዛ በኋላ ብዙም ግድጋሉ ይሰጣል ብሎ ያስቡ። ከሃቨርትዝ ደግሞ ገና ሀያ ምናምን ዓመቱ ነው። ረጅም ዓመት ያገለግለኛል ብለህ የምታመጣው ነው። በዛ ላይ በሊቨርኩሰን የነበረው ብቃት አንደኛ ነበረ ተጫዋቹ። በኋላ ቸልሲ ላይ መጥቶ ጥሯል፣ ግን እንደገና ሎክ አደረገዋለሁ፣ አገኘዋለሁ የተጫዋቹን ብቃት ብሎ አስበው ነበረ። ስምንት ቁጥር ላይ ለማጫወት ተጫዋቹን ያመጡት ያው ግን ቁማሩ አልሰራም። የቆመሩት ቁማር ውጤታማ አልነበረም። ዣካ ግን ለአርሰናል መጥፎ ስሜት የለኝም ነው ያለው ሰሞኑን በሰጠው ጋዜጣዊ መግለጫ ላይ። በቃ አንዳንዱ እንደ ህይወት አካል የሚመለከተው እንደ ይሄ ልቤ ውስጥ ካሉ ክለቦችና ልቤ ውስጥ ከምወደው ክለብ ነው የሚል አስተያየቱን አስቀምጠዋል። ዣካ ከባይር ሊቨርኩሰን ወደ ሰንደርላንድም ሲመጣ 33 ዓመቱ ስለሆነ እኔ በዚህ ልክ በእንግሊዝ ፕሪምየር ሊግ ይጎላል ብዬ አላሰብኩም ነበር እውነት ለመናገር ዣካ ይሄ የባከኑ ዝውውሮች ከምትላቸው አንዱ ይሆናል የሚል ግምት ነበር ነበር። ምክንያቱም እድሜው ሄደ፣ እንደገና ወደ እንግሊዝ ፕሪሜር ሊግ ተመለሰ ከጀርመን መጥቶ በጣም ይቸግራል የሚል እምነት ነበረ። ጃካን መጠብቀው ወደ ሳውዲ ነበረ። ከባየር ሊቨርኩሰን በኋላ እንደገና ወደ እንግሊዝ ነው የመጣው። ግን ጥሩ እይታ ነው ያዩት መልማዮቹ፣ የሰንደርላንድ መልማዮች በደንብ ልጁን ተከታትለውታል፣ አቅሙን አውቀውታል። በስዊዘርላንድ ብሔራዊ ቡድንም በባየር ሊቨርኩሰንም ሁሉን ነገር የሚሰጥ አይነት ተጫዋች ነው። ቡካይ ማን ነው? ግራኒት ጃካ በአርሰናል 225 ጨዋታዎችን አድርጓል። በነገራችን 225 ጨዋታዎች አርጎ ነው ወደ ባየር ሌቨርኩሰን ሄዶ፣ ግራኒ ጃካ እየበሰለ ላይክ እነ ሙድሪች እኮ ወደ ሚያቸው እየጨመር ሲሄድ እየበሰሩ ነው ሄዱት አይደል? እንደዛ አይነት ተጫዋች ነበር ጃካ። ያው መረዳት ይኖርባል እያንዳንዱ ተጫዋች ባህሪ። አንዳንዱ በሀያዎቹ ላይ ደካማ ሆኖ ከዛ ወደ ሰላሳ እየመጣ ሲሄድ እያደገ ይመጣል። አንዳንዱ ደግሞ ሀያዎቹ ውስጥ በጣም ጥሩ ሆኖ የገፋ እድሜው ከፍ እያለ ሲመጣ እየወረደ ይመጣል። እና እሱን ፕሪዲክት ማድረግ ያስፈልጋል። እግር ኳስ ላይ የተጫዋቾችን ባህሪ ማወቅ ያስፈልጋል። እና ዣካ በየጊዜው ያደገ ተጫዋች መስራት በየጊዜው የሚማር አይነት ተጫዋች ሆነ የመጣው። ለሰንደርላንድም በአሁኑ ሰዓት ልዩነት ፈጣሪ እሱና ባላርድ ናቸው። ተከላካዩ ባላርድ አለ፣ መሀል ላይ ዣካ አለ። እነዚህን ተጫዋቾች ብትነቅላቸው ሰንደርላንድ ሊድስ ነው ሰንደርላንድ ኮፕ በእስፔሻሊ ነው የምልህ እነዚህ ተጫዋቾች ተከላካዩ ላይ ያለው ባላርድና ዣካ እዚህ ቡድን ውስጥ ቢወጡ እውነት ነው። በቃ እንደ እነ በረን ላይ እነ ሊዲስ ይሻላሉ። በቃ የእነሱ ሚና በጣም ላቅ ያለ ነው በቡድን ውስጥ። ያ ማለት ሌሎቹ አይሰሩም እያልኩ አይደለም፣ ግን አብዛኞቹ ተጫዋቾች ግን በዛ መንገድ የምንመለከታቸውና ውጤታቸው በጣም ከፍ ያለ የተሻሉ አቅም ያላቸው ተጫዋቾች ነው እንመለከታቸዋለን ሶ ለ እዚህ ቡድን ዋነኛው መሰረቱ ዣካ ነው። እና በነገው ምሽት የሁለት ሰዓት ተኩል ጨዋታ ለአርሰናል ፈተና የሚሆነው ዣካ ቅድም ያልነው አርሰናል በራሱ ቀለሀ ነው ሊሰቃይ የሚችለው። አንዱ የመድፉ ቀለሀ ያለው ሰንደርላንድ ነው። መድፍ የነበረ ከዚህ በፊት በመድፍነት የምናውቀው ተጫዋች ከዚህ በፊት በአስደናቂ ብቃቱ የምናውቀው ተጫዋች አሁን ያለበት ሁኔታ በጣም አስተማማኝ ሁኔታ ላይ ሆኖ ነው የምንመለከተው። ዣካ ይጨክናል ግን አርሰናል ላይ የዋንጫ ጉዟቸውን አንዱ አሰናካይ ለመሆን ይችል ይሆን? ይጨክናል፣ ግድ ነው ፕሮፌሽናሊዝም ነው። ይጨክናል የሚለውን አብረን እናያለን። ራሱም ብሏል የሚፈጠረውን አብረን እናያለን። በተቃራኒ አርሰናል ስንገጥም ለመጀመሪያ ጊዜ ነው ግን ሁሌም አርሰናል ልቤ ውስጥ እንዳለ ሁሉም ያውቃል ብሏል። ትክክል ለመጨረሻ ጊዜ በፕሪምየር ሊግ ጨዋታ ሰንደርላንድ ያሸነፈው አርሰናል 2009 ላይ ነው ወደ 1617 ዓመት እየጠጋ ይገኛል ከዛ በኋላ ያደረጓቸውን 15 ተከታታይ ጨዋታዎች ሰንደርላንድ አርሰናልን ማሸነፍ አልቻለም ስቴዲየም ኦፍ ላይትም ኤምሬትስ ላይም በየትኛውም ስቴዲየም ያደረጓቸውን ጨዋታዎች ማሸነፍ ያልቻለ ቡድን ነው ያው ብዙዎቹ መረጃዎች ሰሞኑንም ስናነሳቸው ከአርሰናል ጋር ፕሪምየር ሊግ ጨዋታ ነበረው፣ ሻምፒዮንስ ሊግም እያነሳ ናቸው ቆይተናል። አንዱ ቁጥር አስገራሚ ቁጥር ለየት ያለው በእንግሊዝ ፕሪምየር ሊግ የሙከራ መጠኑ ወይም የተሞከረበት ቁጥር ዝቅተኛ እየሆነ በየጊዜው በየሳምንቱ እየራቀ በዝቅተኝነት ማለት ነው እየራቀ እየሄደ ነው። እስካሁን በየጨዋታው በአብሬጅ አንድ ነጥብ ዘጠኝ ሁለት ሙከራ እንኳን አይሞከርበትም መርስል ዋን ፖይንት ራይ ነው። ሰንደርላንድ በባህሪው ብዙ ኳሶችን መሞከር የሚፈልግ አይነት ቡድን ነው። ቤርትራንድ ትራወር ያለ በመስመር የማጥቃት እንቅስቃሴ በግራም ላይ ፊስ አለ። ሌላ ምርጥ ተጫዋቻቸው ነው። ብዙ ጊዜ ከሳጥን ውጭ ሙከራዎችን ሲያደርጉ እንመለከታቸዋለን። ግን አብዛኛቸው ሙከራዎቻቸው ኢላማ የጠበቀ ሙከራዎቻቸው ወረድ ያሉ ናቸው። የማንቸስተር ዩናይትድ ላይ የምናነሳው ችግር አለ አይደል? ክሬቲቪቲው ሀይ ሆኖ እንደገና ፋይናል ሰርድ ውስጥ የሚጠቀማቸው ኳሶች ማነስ ወይም ያገኛቸው እድሮች የመጠቀም። ሰንደርላንድም በዛ አይለት ስንመለከተው አነስ ያለ ቡድን ሆኖ እንመለከተዋለን፣ ከዛ አንጻር ስናየው ማለት ነው። የሰንደርላንድ ዋነኛው ጥንካሬው ተብሎ የሚታሰበው ያው አማካ መስመሩ ላይ ያሉት እነ ሙኬሌ እነ ዣካ በጉልበት ፊዚካል ጨዋታ የሚጫወት ቡድን ፊዚካል ብልጠት ይፈልጋል። አርሰናል በዚህ ጨዋታ ዙሜንዲን አምሮ መጠቀም ያስፈልጋል። ዙሜንዲ በሻምፒዮንስ ሊጉ ቅጣት ላይ ስለነበር አርፎ ነው የመጣው። በደንብ የእሱን ጭንቅላት የሚፈልግ በደንብ ኮንትሮል ማድረግ ጨዋታው ማነጅ ማድረግ የሚፈልግ ጨዋታ ነው። አርሰናል ከስላቢያ ፕራ ጋር በነበረው የመጀመሪያዎቹ 10 ደቂቃ 15 ደቂቃ የተቸገረው ፊዚካል ያለውበት ነው ቡድኑ። በጣም ፊዚካል የሆነ ቡድን ነበረ። በጣም ኃይለኛ ሰንደርላንድ እንደዛ ነው። አብዛኞቹ ባለፈው ከማንቸስተር ናይት ጋር ሲጫወት ነው ጨዋታን ስናስተላልፍ ከቸልሲ ጋር ሁለላንድ ያሸነፈበት ጨዋታ፣ አፍሪካውያን ናቸው፣ ጉልበተኛ ተጫዋች ናቸው። ተከላካዮቹ፣ አማካይ ላይ፣ አጥቂ ላይ እንዳለ አፍሪካውያኖች ናቸው፣ ወይም የአፍሪካ የዘርግ እንዲያላቸው ፈረንሳውያን በአብዛኛው ጥቁር ተጫዋቾች ያሉት እና በደንብ ፊዚካል ጨዋታ የሚያደርግ ቡድን ነው። ሚካኤል አርቴታ ለዚህ መዘጋጀት አለባቸው ከዚህ አንጻር ጨዋታውን ማንበብ ይኖርባቸዋል። ሁለቱም ቡድኖች ብዙ ተጫዋች ተጎድተውባቸው ሰንደላንድም እነ ሀቢብ ዲያራ እና ላሌሴ እነ ዳኒ ብዙዎች ተጎድተውባቸዋል። ሰንደላንድ አርሰናልም በተመሳሳይ ብዙ ተጫዋች ተጎድቶባቸው የጉዳት ስንት ናቸው፣ ተመጣጣይ ነው። እንግዲህ የተጫዋቹ የቁልፍነት የቁልፍ ተጫዋችነት ሚናና ተቀያሪ ናቸው ምና የሚለው ካልሆነ ውስጥ ቁጥራቸው የሰንደላንድ ስምንትና ዘጠኝ የሚደርሱ ተጫዋች ተጎድተውበታል። ሚካኤል ሜሪኖ በስራቢያ ፕራው ጨዋታ አርሰናልን ያው ታድጓል። ቡካዮ ሳካ ጋሩ እነሱ ናቸው ጎሮችን ያስቆጠሩት። አበነገው ጨዋታ ላይም አርሰናል የኮረሽ የለም። ስለዚህ አሁንም ኃላፊነቱ ከጋብርኤል ማጋሌሽ እና ከሚካኤል ሜሪኖ ከሳካ የሚወጣ አይመስለኝም። በእርግጥ ሮዛርድም ጥሩ እየመጣ ነው፣ ግን እነዚህ ተጫዋቾች ዋነኛ ኃላፊነት አለባቸው። የተከላካ መስመሮቹና የአጥቂ መስመር የአማካ መስመር ተጫዋቾች ጎል እንዲያስቆጥሩ ይፈለጋል። ይዜ በተለይ ፓላስ ላይ ያስቆጥር አጓል ዛሬም ነገ ምሽትም በሚኖሩ ጨዋታ እንዲህ አይነት ማለት ካልተጠበቀ ቦታ አርሰናል ጎል ማግኘት አለበት። በአጥቂው ሪል ላይ የሚያደረግ ወይም ከአጥቂው በሚገኝ ግልጋሎት የሚቆጠር ጎል ላያገኝ ይችላል። የኮሬሽ የለም። የኮሬሽ በሚኖርባቸው ጨዋታ ላይ እሱ ጎል ባያስቆጥር፣ እሱ አሲስት ባያደረግ እንኳን በእሱ ተጽዕኖ በሚመጡ ኳሶች እሱ ተከላካይ በሚፈጥረው ተጽዕኖ ምክንያት የቡድን አጋሮቹ ጎል ሲያስቆጥር እንመለከታል። አሁን እሱ ይሄ ግልጋሎት የለም፣ ይሄ ሰርቪስ የለም። አርቴታ ይህንን ሰርቪስ የመክደን የመሙላት ኃላፊነት ነው ያለባቸው። የነገ ምሽቱ ጨዋታ ለአርሰናል በጣም ወሳኝ ነው። ምክንያቱም ይህንን ጨዋታ ማሸነፍ የሚችል ከሆነ አርሰናል ከቶተናምና ከማንቸስተር ዩናይትን አንዱን ይርቃል። በእርግጥ ሁለቱ ቡድኖች ዋንጫ የሚያሰጉ ናቸው ወይ እሱ ሌላ ጥያቄ ነው ለዋንጫ በቀጥታ የሚያሰጉትና ማን ሲቲ ና ሊቨርፑል ይጫወታሉ ወይ አንዱን ይርቃል ወይ ሁለቱን ይርቃቸዋል አቻ ከወጡለት ከማንቸስተር ሲቲ ጋር ያለው የስድስት ነጥብ ልዩነት ወደ ስምንት ከፍ ይላል ከሊቨርፑል ጋር የነበረው የሰባት ነጥብ ልዩነት ወደ ዘጠኝ ከፍ ይላል ሲቲ ካሸነፈ ስድስቱ ነጥቡ በልዩነት ይቀጥላል። ከሊቨርፑል ጋር አስር ነጥብ ይሆናል። ሊቨርፑል ካሸነፈ የሰባት ነጥብ ልዩነቱ እንዳለ ይቀጥላል። የሰባት ነጥብ ልዩነቱ እንዳለ ይቀጥላል። ነገር ግን ከሲቲ ጋር ያለው የነጥብ ልዩነት ወደ ዘጠኝ ከፍ ይልለታል። በግራም ወሰድከው በቀኝ አርሰናል ያተርፋል። የሚጠበቅበት ነገ ምሽት ጥቋቁሮቹ ድመቶችን ጥፍራቸውን ቆርጦ መውጣት ብቻ ነው የሚጠበቅበት ጥፍራቸው ፍራቾ እንዳይቧጭረው መጠንቀቅ ብቻ ነው ያለበት። ቧጫሪ ናቸው ዘንድሮ እውነትም፣ ጥቋቁር ድመት ናቸው። በደንብ ነው የሚቧጭሩት ካገኙ። ቸልሲም ቧጭረዋል፣ ስታንፎርድ ብሪጅ ላይ በርካታ ክለቦችን አሸንፈዋል። ቧጭሩትም ግን አርሰናል ያሸንፍ ይችላል። ቧጭረውትም ቢቧጨርም ጎል ሊያስተናግድ ይችላል እንጂ አሸንፋል የሚል ይመስለኛል። ይቸገራል፣ አርሰናል በደንብ ይቸገራል። ሮቤስ፣ አዎ፣ አርሰናል የሚቸገርበት ጉዳት ላይ ያሉት ተጫዋቾች ባይጎዱ፣ እኔ አርሰናል ይህንን ጨዋታ በደንብ ያሸንፋሉ፣ ታስቀምጣል። እንድትጠራጠር የሚያደርግህ አንደኛው ሰንደርላንድ ያለበት ብቃት ነው፣ ሊያስቸግር ይችላል ጨዋታው የምትለው። ሁለተኛው ፖይንት የአርሰናል አጥቂ መስመር ተጫዋቾች ካላማራጭ ነው የሚገቡት። ሳካ ቢደግምብህ ማዱኬን ትጠቀማል። የኮርሽ ቢደግምብህ ጋብሪኤል ጀሱን ትጠቀማል አሁን ያለ ፕላን ትሮሳርድ ቢደክምብ ማርቲኔል ታስገባለ። ይህ በንቀይር አስገብተ ውጤቱን እንደፈለጉ አድርገው መቀየር የሚችሉ ጥቃት ጥራት ያላቸው ተጫዋቾች አሉ። ካበርዝ አለ። እነዚህ ሁሉ ተጫዋቾች የሉ፣ ሰባት ተጫዋቾች ጋብርኤል ጀሱስ፣ ከያበርዝ፣ ማርቲኔሊ፣ ኦድጋርድ፣ የኮሬሽ፣ ማዱኬ፣ ማንቅር ይሁሉ ተጫዋች ይሄ ሁሉ ተጫዋች ቢኖርህ በቃ ማኔጅ ማድረግ ነው የሚጠበቅባቸው። አርቴታ ያዩታል፣ ጨዋታው መጀመሪያ ያነቡታል። የማይሆን ነገር ካለ ፒክፒክ አድርገው ያስወጣሉ፣ ፓወር ጨምረው ያሸንፉታል። አሁን ብልጠት ይፈልጋል። ስራ ቢያ ፕላን ያሸነፉበት ጨዋታ አይተዋል። እንደሱ አይነት ብልጠት ይፈልጋል። በቃ መረጋጋት። ሊበሩብ ይችላሉ፣ ጉልበት ሊጠቀሙብ ይችላሉ። በተለይ የዙቢሜንዲን ጭንቅላት የሚፈልግ ጨዋታ ነገው ጨዋታ ሚጁን በደንብ ኮንትሮል እና ማኔጅ ማድረግ አለበት። እንደ ከዚህ ቀደም እንዳሉ ጨዋታዎች አርፎም እንደ መምጣቱ እረፍትም አድርጎ እንደ መምጣቱ እዚህ ጨዋታ ላይ የዚህ ተጫዋች ሚና በጣም ላቅ ያለ ነው ብዬ አምናለሁ። ና ዙሜንዲ ቨርሰስ ዣካ ይመስለኛል ይህ ጨዋታ። በእርግጥ የዲክላይን ራይስ ሚና በቅርቡ በጣም በጣም ያደገ ተጫዋች ነው። ና ያው ለአርሰናል ደጋፊዎች በኋላ ላይ እናነሳዋለን የጀሱስን። ሌሎቹ ግን በሙሉ የአርሰናል ተጫዋቾች የኖቨምበር ወር የብሔራዊ ቡድን ጨዋታዎች መልስ ሁሉም ዝግጁ ናቸው ለመጫወት፣ ሁሉ የኮሬሽም ማርቲኔሊም ኦድጋርድም እንዲሁም ጥሩ አጋጣሚ ይመስለኛል። አለ እንደ ትንሽ አንድ ሳምንት ቀረ ብሎ ደርሰው ቢሆን እ ብሄራዊ ቡድን የሚጠሩብህና በኋላ ደግሞ ሌላ ውስጥ ልገባ ትችል ነበር። አሁን ግን የሚመጡት ብሄራዊ ቡድን የሚባል የላቸው። ስለዚህ እነዚህ ተጫዋቾች ለቶተናሙ ጨዋታ ሬዲ ናቸው፣ ለባየር ጨዋታ ሬዲ ሆነ ነው የሚመጡል፣ ለቸልሲ ጨዋታም ጭምር። ሶስቱን ተከታታይ ጨዋታዎች አርሰናል እንዲያሸንፍ ምክንያት ይሆናሉ ብያስባሉ። ይሄ ይሄ ስኳር መመለስ ስድስት ሰባት ታጥቂዎቻቸው መመለስ ሶስቱንም ጨዋታዎች በነገራችን ላይ ኦፕታ ባስቀመጠው ቁጥር መሰረት አርሰናል ከሶስቱም ዘጠኝ ነጥብ ይወስዳል ብሎ ገምቷል ከማን ከማን ከቶተናምም ከባየር ሞኒክም ከቸልሲ ሶስቱንም የመውሰድ አቅም አለው ብሎ አስቀምጧል ከተቀያያሪ ተጫዋቾቻቸው ከዲቢሱ ከቡድኑ የመከላከል አቅም ከቡድኑ አማካይ ከመድኑ አጥቂ ጋር መሰረት አድርጎ እና ከቁጥሮቹ ቅድም ያስቀመጥናቸው ያነ ቁጥሮች አለ አ በርጌም ሹት አንድ ነጥብ ዘጠኝ ሁለት የሚያሞላ ፐርሽት የሚደረግበት ነው። ይህን ሁሉ መሰረት አድርገው ከሶስቱም አርሰናል ዘጠኝ ነጥብ ይወስዳሉ ገምቷል። እውነት ይሆናል በሜዳው አብረን የምናየ በሜዳ ላይ ይሄ ይሆናል እንደ ግምቱ አብረን እናያለን። አሉቲት የተወሰነ ሀሳብ ያ ትንሽ ሀሳብ ለማድረስ ያክል ያው እንዳልከው ሶፊ እኔ የማክሰኞን ጨዋታ አይቼም በረቡዕ ፕሮግራማችን ላይ እንዳነሳውት ይሄ በጣም አግሬሲቭ የሆነና በፊዚካል ፉትቦል የሚጫወት ቡድን አርሰናልን ይፈትነዋል፣ በደም ማለት ቻሌንጅ ያደርገዋል እና በሰንደርላንዱ ጨዋታም አርሰናል እንዳልከው ሶፊ በጣም ይሄ ለኤሪያልና ለግራውንድ ዱወል የተዘጋጁ ተጫዋቾች ያሉበት ስብጥር ነው። በቃ ይሄ ሀምሳ ሀምሳ ኳስን ፍላጎታቸው አድርጎ የሚጫወቱ ናቸው የሰንደርላንድ ተጫዋቾች። ቼልሲ እንዴት እንዳደረጉት ተመልክተ ነው ግን አርሰናል ያው ዊኒንግ ሜንታሊቲ በጣም አሪፍ ነው። አሁንም ጎል አልተቆጠረበትም። ምናልባት ተቆጥሮበትም ወይም በደንብ ተሞክሮበትም ወይም ቻሌንጅ ተደርጎም የቅዳሜውን ጨዋታ ያሸንፋል ብዬ አስባለሁ። እንደኔ ስመለከተው ግን ቻሌንጅ በደንብ ይደረጋል ብዬ አምናለሁ። በጣም የአርሰናልን ክሬቲቪቲ እግሮች የምንናፍቅበት ጨዋታ ይሆናል ብዬ አስባለሁ። የነገው የሁለት ሰዓት ተኩል ጨዋታ ስታይደሞ ፍላይት ላይ ብዙ ትዝታ አለባል የእንግሊዝ ፕሪሚየር ሊግ የሚመለከት እግር ኳስ ተመልካች በርን ማውዝ ቦልተን ሰንደርላንድ ፖርትስ ማውዝ ምናምን አሉ፣ ማይረሱ ከአይምሯችን ማይጠፉ ክለቦች አሉ። እና ሰንደርላንድም አንዱ ነው። የፕሪምየር ሊጉ ድምቀት ነው። በዝውውር ገበያው በጣም በርከት ያሉ ከአስር በላይ ዝውውሮቹን የፈጸመ ክለብ ነው። በዚህ በጥር በክረምት የተጫዋቾች መስኮት አሪፍ ቡድን ነው። ግራኒት ጃካ እንዳልከው ልዩነት ፈጣሪ ይሆናል ብዬ አስባለሁ። ግን ቢቸገርም አርሰናል ሊያሸንፍ ይችላል። ግን በደንብ ቻሌንጅ ይደረጋል ብዬ አስባለሁ። ቀጣይ ግን ሙኒክ ና ቶትንሃም ቼልሲ፣ እነ ክሪስታል ፓላስ እና ስቶን ቪላ እንዳልኩትም ነገ ይጀምራል። ቀላሉ ኤግዚት ኤግዛም ነገ ይጀምራል፣ የሰንደርላንድ ጨዋታ፣ ቀላሉ ኤግዚት ኤግዛም። ከዛ ከባበዳቾቹ ኤግዚት ኤግዛሞች ደግሞ በቀጣይነት የሚከናወኑ ይሆናል። ሶፊ፣ ይህን ማለት ምፈልገው በጣም አሪፍ መሸጋገሪያ እናደርግና የሳምንቱን ሌላ ድንቅ ጨዋታ ሊቨርፑል ወደ ኢታር አምርቶ ከሲቲ ጋር የሚያደርጉትን ጨዋታ ና አጫጭር ስፖርታዊ መረጃዎቻችን እንመለስባቸዋለን ደቦ አጠር ያለ የመሻገራ ሙዚቃ አስደምጠን በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ እውቀት ከደረቡት።